ሰላም ጤና ይስጥልን ተመልካቾቻችን ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል በቅድሚያም አርዕስተ ዜና የፍትህ ሚኒስቴር ለአቃቢያን ህግ የደሞዝና ጥቅማጥቅም ማሻሻያ አደረገም ኢትዮጵያ አሰብን በጉልበት ትጠቀልላለች የሚል ስጋት እንዳለው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት አስታወቀም። ብሔራዊ ባንክ መደበኛና ተከታታይ የውጭ ምንዛሬ ጨረታ ሊያወጣ ነው አደጋን በራስ አቅም መቋቋም ረቂቅ አዋጅን የሰራተኞች ማህበራት ተቃወመ። ተመልካቾቻችን በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የጀነሬሽን ሚዲያውን ሰብስክራይብ፣ ላይክ እና ሸር በማድረግ የእርስዎን ኃላፊነት እየተወጡ አገልግሎቱን ያበረታቱን። ጤና ይስጥልን። አደጋን በራስ አቅም መቋቋም ረቂቅ አዋጅን የሰራተኞች ማህበራት ተቃወመ። በኢትዮጵያ ውስጥ አደጋን በራስ አቅም መቋቋም በሚል የቀረበው ረቂቅ አዋጅ የመንግስትና የግል ተቋማት ሰራተኞች ከደመወዛቸው በየወሩ ለዚሁ ፈንድ እንዲቆረጥ የሚደነግግ አንቀጽ በስፋት አነጋጋሪ ሆኗል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ይህንን ውሳኔ በመቃወም የኑሮ ውድነትና፣ ጫና ከፍተኛ የግብር ጫና እንዲሁም የሰራተኞች ተሳትፎ ማነስን እንደ ዋና ምክንያት በመጠ እንዳይጥቀስ አንቀጹ እንዲቀር ወይም እንዲሻሻል ጥሪ አቅርቧል። ኮንፌዴሬሽኑ ባቀረበው ተቃውሞ በአሁኑ ወቅት በሀገሪቱ ያለው ከፍተኛ የዋጋ ግሽበትና የግብር ጫና የሰራተኞችን የኑሮ ሁኔታ እጅግ እንዳከበደው ገልጿል። በዚህ ሁኔታ ላይ ተጨማሪ የደመወዝ ቅነሳ ማድረግ ሰራተኞችን ለከፍተኛ ችግር እንደሚዳርግ አስጠንቅቋል። በተጨማሪም ረቂቅ አዋጁ በሚዘጋጅበት ሂደት የሰራተኞች ተወካዮች በቂ ተሳትፎ አለማድረጋቸውን ፌዴሬሽኑ አውግዟል። በአሁኑ ሰዓት ይህ ጉዳይ በኢትዮጵያ ውስጥ ከፍተኛ ውይይት እየተደረገበት ሲሆን መንግስትም ለሰራተኞች ማህበራት ጥያቄዎች ምላሽ ለመስጠት በውይይት ላይ እንደሚገኝ መረጃዎች አመላክታሉ። የፍትህ ሚኒስቴር ለአቃቢያነ ህግ የደሞዝና ጥቅማ ጥቅም ማሻሻያ ያደረገም። የኢትዮጵያ ፍትህ ሚኒስቴር ከጥር አንድ ቀን 2017 ዓመተ ምህረት ጀምሮ ተግባራዊ ያደረገውን የደሞዝና ጥቅማ ጥቅም ማሻሻያ ለሁሉም የክልል ፍትህ ቢሮዎችና ጠቅላይ አቃቢ ህግ ቢሮዎች አሳውቋል። ይህ ማሻሻያ በሀገር አቀፍ ደረጃ እየተተገበረ ያለውን የሶስት ዓመት የፍትህ ትራንስፎርሜሽን ፍኖተ ካርታን ለመደገፍ ያለመ ነው። ማሻሻያው ለተለያዩ የአቃቢያን ህግ የስራ ደረጃዎች ከ35% እስከ 50% የሚደርስ የደመወዝ ጭማሪ እንዲሁም የተሻሻለ የመኖሪያ ቤትና የትራንስፖርት አበልን ያካትታል። የፍትህ ሚኒስቴር ይህንን ማሻሻያ ያደረገው ልምድ ያላቸውን ሰራተኞች ፍልሰት ለመቀነስ፣ አዳዲስ አቅም ያላቸውን ሰራተኞች ለመሳብ እንዲሁም በህብረተሰቡ የፍትህ አገልግሎት ተጠቃሚነትና በፍትህ አካላት ላይ ለውንም ቅ እምነት ለማሳደግ ነው ተብሏል። የደመወዝ ጭማሪውም ለአቃቤ ህግ ከ35 እስከ 50 ፐርሰንት የደመወዝና ጥቅማጥቅም ጭማሪ ማሻሻያ የተደረገ ሲሆን 35 ፐርሰንት ከ35 እስከ 40 ፐርሰንት 24 መቱም ከ40 እስከ 50 ፐርሰንት 18,000 ጭማሪ ተደርጓል። ኢትዮጵያ አሰብን በጉልበት ትጠቀልላለች የሚል ስጋት እንዳለው ክራይሲስ ግሩፕ የተባሉ ግብረሰናይ ድርጅት አስታወቀም። በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባ አውጥቷል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጅየም ብሩሴልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት ሰላምን ለማውረድ፣ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድ ይታወቃል። የተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ኢንተርናሽናል ክራይሲስ ግሩፕ ነው። ክራይሲስ ግሩፑ ባሳተመው ጥልቅ የጥናትና ምርምር ውጤት የዓለም ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሉ ኢትዮጵያ ቀይ ባህርን በኃይል የመጠቅለል እድሏ ሰፊ ነው ሲል ያትታል። ሩሲያ ክሪሚያን፣ እስራኤል የጎላ ግዛትን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭ ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያላቸው አቋም ለኢትዮጵያ የልብ ልብ ሊሰጣት ይችላል ሲል በስፋት ያትታል። ምንም እንኳን ኢትዮጵያ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቀስም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ገልጿል። ብሔራዊ ባንክ መደበኛና ተከታታይ የውጭ ምንዛሪ ጨረታ ሊያወጣ ነው። ባንኩ ጉዳዩን አስመልክቶ ባወጣቸው መግለጫዎች ብሔራዊ ባንክ በየሁለት ሳምንት መደበኛ የውጭ ምንዛሬ ሽያጭ ጨረታ ማካሄድ እንደሚጀምር ገልጿል። ጨረታዎቹ ለሚቀጥሉት በርካታ ወራት እንደሚካሄዱ ያመላከተ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት ነው ብሏል። የውጭ ምንዛሬ ጨረታው የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ እያሳየ የመጣውን የውጭ ምንዛሬ ክፍያ ሚዛን በይበልጥ ለማጠናከር እንደ የሚረዳ ታምኖበታል ተብሏል። በመሆኑ ፍላጎቱ ያላቸው ባንኮች በተሰጠው የጊዜ ሰሌዳ እና በተቀመጠው አካሄድ መሰረት የጨረታ ሰነዶችን እንዲያስገቡ ባንኩ ጥሪ አቅርቧል። ለጨረታ የቀረበው የውጭ ምንዛሬ መጠን 50 ሚሊዮን የአሜሪካን ዶላር ሲሆን ጨረታው ማክሰኞ መጋቢት 23 ቀን 2017 ዓ.ም እንደሚካሄድ ተመላክቷል። ተመልካቾቻችን ከጀነሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ የጀነሬሽን ሚዲያ ዜናዎች እስከምንገናኝ